እሱ በጣም ፈጣን ነው። እሱ ከካንጋሮው በላይ ይዘላል። እሱ በተጫዋተባቸው ክለቦች አሁንም ድረስ የጎል ማሽን መሆኑን ቀጥሏል። ክቡራትና ክቡራን፣ ሕያውና እስትንፋስ ያለው የእግር ኳስ ማሽን ክርስቲያኑ ሮናልዶ የመጀመሪያ የሕይወት ታሪክ ሙሉ ስሙ ክርስቲያኑ ሮላንዶ ዶሳንቶስ አቪሮ ይባላል። ፌብራሪ 5 ቀን በ1985 ማዴራ ፖርቹጋል ተወለደ። ከተወለደበት ጊዜ ጀምሮ የእግር ኳስ ንጉስ እንደሚሆን ያውቅ ነበር። በወቅቱ የዩኤስኤ ገዢ ሮላንዶ ሬጋን ስም የክርስቲያኑ ሮላንዶ አባት በወቅቱ ይወደው ስለነበረ ለገዛ ልጁ ሮላንዶ የሚል ስም ሰጥቶታል። በድህነት አደገ። ከሁሉም ወንድማማቾቹ እና እህቶቹ ጋር አንድ ክፍል ተካፍሏል። በሰባት ዓመቱ እግር ኳስ መጫወት የጀመረ ከአካባቢው ክለብ አሪዮኖ ጋር ሲሆን ከዚያም ወደ ናሲዮና ተዘዋወረ። በ12 ዓመቱ ወደ ስፖርቲንግ ሊዝበን ተቀላቀለ። በዛ ዕድሜው በእግር ኳስ ላይ ሙሉ ለሙሉ ለማተኮር ወሰነ። የእሱ እግር ኳስ ህልም እዚህ ላይ ይጀምራል። ስፖርቲንግ ሊዝበን ከ2002 እስከ 2003፣ በ12 ዓመቱ የስፖርቲንግ አካዳሚን ተቀላቀለ። ለቢ ቡድንና የመጀመሪያ ቡድን ተጫውቷል። በአንድ ወቅት በ17 ዓመቱ ለስፖርቲንግ ከፍተኛ ቡድን በቋሚነት ጀምሯል። ከማንቸስተር ዩናይትድ ጋር ባደረጉት የወዳጅነት ጨዋታ የሰር አሌክስ ፈርጉሰን ትኩረት ክርስቲያኑ ሮናልዶን ሳበ። ማንቸስተር ዩናይትድ ከ2003 እስከ 2009፣ በ2003 በ12 ሚሊዮን ዩሮ የፈረመ ታዳጊ ሆኗል። ከዚህ በፊትም እንጀ ጆርጅ ቤስት እና ዴቪድ ቤካም ባሉ ተጫዋቾች ልምድ ቀስሟል። እስኪ አሁን ደግሞ ስለ ሮናልዶ ስኬቶች እናውራ። የፕሪሚየር ሊግ ዋንጫ ከ2006 ከ2007 ከ2007 እና እስከ 2008 ከ2008 እስከ 2009 በርካታ የሊግ ዋንጫዎችን አሳክቷል። የኤፌካፕ ዋንጫ 2003፣ 2004 ቻምፒዮንስ ሊግ 2007፣ 2008 የመጀመሪያ ባላንዶር ዋንጫ 2008 አሳክቷል። ክርስቲያኑ ሮናልዶ ወደ ማንቸስተር ዩናይትድ ከተዘዋወረም በኋላ የፍጥነት የደረጃ ሽክርክሪቶች ና የፍጹም ቅጣት ምቶች መቺ ሆነ። በ292 ጨዋታዎች 118 ጎሎችን አስቆጥሯል። በዚህም የተሳቡት ሪያል ማድሪድ ቡድናቸውን ለማጠናከር በ2009 በወቅቱ የዓለም ሪከርድ ዝውውር በሆነ ዋጋ 94 ሚሊዮን ዩሮ ከቦነስ 37 ሚሊዮን ዩሮ ጋር የግላቸው ያደረጉት ከቤንዜማ ና ጋሪዝ ቤል ጋር በአውሮፓ ሆነ በስፔን የሚታወቅ ባለ ሶስትዮሽ ጥምረት አሳዩ። በሪያል ማድሪድ ክርስቲያኑ ስኬቶችን ከማሳካት አልተገደበም፣ በይበልጥም አበራ እንጂ። የላሊጋ ዋንጫ 2011-2012 እንዲሁም 2016 ና 2017 ያሳካ ሲሆን ቻምፒዮንስ ሊግ ዋንጫዎች ደግሞ 2014፣ 2016፣ 2017 ና 2018 አሳክተዋል። ኮፓ ዴለሬ 2011 ና 2014 አራት የባላንዶር ዋንጫዎች 2013 2014 2016 ና 2017 ተሳክቷል። ክርስቲያኑ ሮናልዶ በይበልጥ የታወቀው ደግሞ በሪያል ማድሪድ ያሳየው ስታቲክስ ይጠቀሳል። በ438 ጨዋታዎች 450 ጎሎችን አስቆጠረ። የሪያል ማድሪድ የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። ከሊዮናል ሜሲ ጋር የነበረው ፉክክር በይበልጥም እየተጧጧፈ ሄደ። የጣሊያኑ ክለብ ጁቬንቱስ በ2018 በወቅቱ ሪከርድ በነበረ የዝውውሩ ዋጋ በ100 ሚሊዮን ዩሮ የግላቸው አረጉት። ከ2018-2019 እና ከ2019-2020 የሴሪ ዋንጫ አሸንፏል። ለጁቬንቱስ 100 ጎሎችን በማስቆጠር ፈጣኑ ተጫዋች ሆኗል። የሴሪ ኤምቪፒ ና የወርቅ ጫማ አሸንፏል። በሰዓቱም ጁቬንቱስ የቻምፒዮንስ ሊግ ዋንጫ ብቻ ነበር የጎደለው። በዚህም ምክንያት ወደ ማንቸስተር ዩናይትድ ተመለሰ። በዩናይትድ ቆይታውም 2021 እና 2022 ተጫውቷል። በ2021/22 የውድድር ዘመን 24 ግቦች አስቆጥሯል። በመጣበት ዓመትም ከክለቡ ጋር ባለመስማማቱ ክለቡን በመተቸት ከፒየር ሞርጋን ጋር ባደረገው አወዛጋቢ ቃለ ምልልስ ክለቡን ለቋል። በዚህም የተሳበው የሳውዲ አረቢያው ክለብ አናስር ታይቶ በማይታወቅ ዋጋ በ2023 ከሳውዲ አረቢያ ክለብ አናስር ጋር ተፈራርሟል። የዘገበው ደመወዝ ከ200 ሚሊዮን ዶላር በላይ በዓመት ያገኛል። ይህም በዓለም ከፍተኛ ተከፋይ አትሌት አድርጎታል። ለሳውዲ አረቢያ ፕሮ ሊግ ዓለም አቀፋዊ ትኩረት እንዲያገኝ ረድቶታል። ክርስቲያኑ ሮናልዶ በዓለም ላይ ካሉት እጅግ የቅንጦትና የከፍተኛ መገለጫ እና ኗሪ ዘይቤ ውስጥ አንዱ ነው። በእግር ኳስ ላይ ካሉት ሀብታም እና በጣም ታዋቂ ለሌላ ኮከቦች መካከል ሀብታም እግር ኳስ ተጫዋች ነው። ዓለም የሚስማመው የቅንጦት ህይወት ነዋሪ ነው። ስለ የቅንጦቱ ህይወት ዝርዝር አንድ ባንድ እንመልከት። ሪል ስቴት ኢምፓየር ወይም የክርስቲያኑ የቅንጦት ቤቶች፣ ሮናልዶ በዓለም ዙሪያ በርካታ የቅንጦት ቤቶች አሉት። ፖርቱጋል፣ ማይዴራ እና ሊዝበን በማዴራ ውስጥ የ9 ሚሊዮን ዶላር መኖሪያ ቤት ባለ ሰባተኛ ፎቅ ቅንጡ መኖሪያ ቤት አለው። በሊዝበን 7 ሚሊዮን ዶላር አካባቢ የሚያወጣ የቅንጦት ቤት አፓርታማ አለው። ስፔን ማድሪድ። ማድሪድ ውስጥ በሚያምር ግብዓቶች የተሰራ ቪላ ከ6 ሚሊዮን ዶላር በላይ ዋጋ የሚያወጣ የቅንጦት ቤት ባለቤት ነው። ጣሊያን ቱሪኒ። በጁቬንቱስ የቆይታ ጊዜው በቱሪኒ ኮረብታዎች ባለ ቪላ፣ ከፍተኛ ደረጃ ጥበቃ ያለው ቤት ውስጥ ኖሯል። ሳውዲ አረቢያ ሪያድ አሁን በሪያድ አራት ሲዝኖች ላይ ቤተ መንግስት በሚመስል እንኳን ለመኖር ለመርገጥ የሚያንሰፈስብ ቤት ውስጥ ነው የሚኖረው። በወር ከ300 ሺህ ዶላር በላይ ወጪ በማድረግ በመካከለኛው ምስራቅ ከቤተሰቦቹ እና ከአጋሩ ጋር እንደሚኖር ተናግረዋል። አሁን ደግሞ ስለ ቅንጡ መኪኖች አንድ ባንድ እንመልከት። አጠቃላይ የመኪና ስብስቡ በግምት ከ20 ሚሊዮን ዶላር በላይ ዋጋ እንዳለው ይነገራል። ሮላንዶ እውነተኛ የመኪና አድናቂ ነው። የሱ ጋራጅ መኪኖች ውስጥ ቡጋቲ ሴንቶ ዳሲ ይጠቀሳል። ይህ መኪናም አስር ሚሊዮን ዶላር ይገመታል። እስካሁን የዚህ አይነት መኪኖች በዓለም ላይ 10 ብቻ ናቸው። ከዚሁ ቡጋቲ ምርት ሳንወጣ ቡጋቲ ችሮም መኪና ይጠቀሳል። ይህ መኪናም ክርስቲያኑ ሮላንዶ አለው። በተጨማሪም ቤንትሊ፣ ፖርሽ፣ ሜርሴዲስ፣ ኤምጂ፣ ፌራሪ ኤፍ 12 እና ሌሎች የቅንጡ መኪኖች ባለቤት ነው። ብዙዎች መኪኖች በእሱ የመጀመሪያ ፊደል ሲአር 7 ተብለው ነው የተሰሩ። በውሃ ላይ ከሚሄዱ ጀልባዎች መካከል አዝሙት ግራንዲ ተጠቃሽ ነው። ይህ ጀልባም እንደ አውሮፓውያን አቆጣጠር በ2020 በ7 ሚሊዮን ዶላር ሮናልዶ ይህን ጀልባ ገዛ። አዝሚት ግራንዲም 88 ጫማ ይረዝማል። ሌላው የክርስቲያን ሮናልዶ ንብረት የግል ጄት። ሮናልዶ የጉልፍ ስትሪም G650 አለው። በዓለም ላይ ካሉት በጣም የቅንጡ የግል አውሮፕላኖች አንዱ ነው። 65 ሚሊዮን ዶላር አካባቢ ዋጋ ያለው ይህ የግል ጄት በጥቂት ሰዎች ብቻ ነው የሚገኘው። ለግልና ለንግድ ጉዞ ብዙን ጊዜ ካጋሩና ከልጆቹ ጋር ለመጓዝ የሚቀለውም ይህ ጄት ነው። የቤተሰብ ሕይወት ከረጅም ጊዜ ጋር ጆርጂኒያ ሮድሪገርዝ ጋር ይኖራል። እሷ የቅንጡ ተጽዕኖ ፈጣሪ አንዷ ናት። ልጆቻቸው የታወቁ የግል ትምህርት ቤቶች ይማራሉ እና ቤተሰቡ ብዙውን ጊዜ እንደ ማልዲቬስ፣ ዱባይ እና የፈረንሳይ ሪቪዬራ ባሉ የቅንጡ ሪዞርቶች የእረፍት ጊዜያቸውን ያሳልፋሉ። ፋሽን፣ ጌጣጌጥ እና የእጅ ሰዓቶች ብዙውን ጊዜ ሮሌክስ ሰዓቶችን ይጠቀማል። ክርስቲያኑ ሮናልዶ በመቶ ሺዎች ገንዘብ የሚቆጠር ሰዓቶችን ለብሶ ይታያል። ይህ የክርስቲያኑ ሮናልዶ ታሪክ ነው። አብራችሁን ስለቆያችሁ እናመሰግናለን። ይህ ቪዲዮ ከወደዱ መውደዶን ለመግለጽ ሰብስክራይብ ማድረግና ለጓደኛው ማጋራቶን አይርሱ። ክርስቲያኑ ሮናልዶ ከሚቀጥሉት የእግር ኳስ ህይወቱ የት ይሆናል ብለው ያስባሉ? አስተያየቶን ኮሜንት ላይ ያጋሩን። ስለተመለከቱ እናመሰግናለን እና ያስታውሱ፣ እግር ኳስ ያለፈው የአሁንና የወደፊት ህይወት ነው።